ነው ሀሳብ በጣም ቀላል ጥያቄ ነው። የመጀመሪያው ጥያቄ ሰው እራሱን ካወቀ በእርግጥም ፈጣሪውን ያውቀዋል፣ እግዚአብሔርን ያገኘዋል። ለባህላለ ሰው ፋይናሊ እግዚአብሔርን አገኘሁት ስለ እንዳልኩ ተገለዘብ እኔ ምን መሰለኝ፣ እኔ አሁን ከተለያየ ሰው ጋር አውራለሁ። ምንም ችግር የለብኝም ከሰው ጋር የማውራት አሁን እዚህ ሀገር የተለየ ሀሳብ ስታስተናግድ ለምሳሌ ችግር አለ። አይሰማህም ሰው አሁን ግን ሰው ይሰማሃል፣ ያዳምጠዋል፣ ትግባባለህ። እንዴት ነህ? ደህና አደርክ? ትባባላለህ፣ እባባላለሁ። በእርግጥ ፕሮቴስታንት ፕሮቴስታንት ሆንክ። መጀመሪያ ኦርቶዶክስ ነበርክ፣ ከዛ ፕሮቴስታንት ሆንክ፣ ከዛ ሙስሊም ሆንክ፣ አሁንም ደግሞ ራሴን ፈልጌ አላገኘሁትም። ገና ትላለ። መቼ ነው ታዲያ የምታገኘው? ኦልሬዲ እኮ አግኝቼዋለሁ እያልኩ። ራሴን ያገኘሁበት ራሴን ያገኘሁበት ደጃፉ ላይ ራሴን ያገኘሁበት ገብቻለሁ። ቤት ውስጥ ነኝ። አሁን ራሴን አገኝቼዋለሁ። ገባ፣ ሶፊ? አሁን እዛ ቤት ውስጥ ነኝ። ልክዚ ይሄ ገነቴ ነው። እግዚአብሔር በሁሉም ውስጥ አለ፣ በዚህ ቅጠል ውስጥ አለ፣ በዚህ ቀርካ ውስጥ አለ፣ በሁሉም ነገር ውስጥ አለ። ከኔ ጋር ነው። አየህ፣ ምንም የጎደለኝ ነገር የለም። እና አሁን አገኘሁት። ድሮ ፈልገው ነበር የሆነ ቦታ ፈልገው ነበር። ጴንጤዎ ቸርች፣ ኦርቶዶክስ ውስጥ፣ ፕሮቴስታንት ውስጥ ኤቭሪዌር፣ መስጂድ ውስጥ፣ ሁሉም ውስጥ ፈልገው ነበር። ለካ እሱ ቀርቤ ስለሆነ ነው ያላገኘት። ለካ ከኔ ጋር ስለሆነ ነው። ሶ ፋይናሊ ሂዝ ኤቭሪዌር። ስለዚህ ቸርቾች ውስጥ ያላገኘኸው መስጊድ ያላገኘኸው ቀርካ ውስጥ አገኘኸው። ኤግዛክትሊ፣ አንተ ጋም አለ። ሁሉም ውስጥ አገኘሁት። ሁላችንም አንድ ነን። በእኛ ውስጥ ነው። ሁላችንም ውስጥ ነው። ህይወት ያለው ነገር ሁሉ ውስጥ እሱ አለ። ገባ የሁሉ ነገር ስትንፋስ ነው። የሁሉ ነገር ምንጭ ነው። የሁሉ ነገር መገኛ ነው። ሰው ፋይንሊ ፈጣሪን አገኘሁት። የት? እዚህ ቀርካ ውስጥ አይደለም፣ ሁሉም ቦታ እንዳለ ተገነዘብኩ እያልኩ ነው። በሁሉላችን ውስጥ እ ተገነዘብኩ ሳይል ገባ። ሶፊ ምን እያነበብክ ነው? ግን የምትውለው ምንድን ነው? የምታነበው ምን እያነበብክ ነው? እኔ ምንም እያነበብኩ አይደለም። የራሴን ልብ ነው እያነበብኩ ያለሁት ሶፊ መጽሐፍ እንደውም አንብብ ከቶክ ምናልባት አመት ሆነኛል በከዚህ መጥቼ መጽሐፍ ማነብ ከሆነ የሰውን ሀሳብ ድጋሚ ራሴ ላይ መግዳት ነውና፣ እና ፋይናሊ ልቤ ውስጥ ያለው መጽሐፍ ለአንብቦ ብዬ ሳነበው ለከትክክለኛው መልስ እኔ ውስጥ ነው ያለው መልስ ከሶፊ መልስ ከሆነ ፓስተር መልስ ከሆነ ሼክ መልስ ከሆነ ነገር ኬት መፈለግ አቁሜያለሁ። አይ ጥሩ ነው። ትበላለህ፣ ትጠጣለህ ምናምን፣ ግን እንዴት ነው? አዎ እበላሉ እበላሉ ሲል እንዲህ ማግበስ ከተማ ላይ እንዳለው አይነት ሰዎች የሆነ አይነት እንትን አይደለም፣ አታግበሰብስም ው ሰው ስጋ መብላት ትተናለው። አሁን ለምሳሌ ስጋ ማለት በጣም ጭራሽ ከባድ፣ ሰው ስጋ ሲበላ በጣም ነው የሚገርም። እውነት ምግብ ነው ሰው ፈጣሪ የፈጠረውን አንድ ፍጥረት መግደል ነው። ብቻ ትክክል አለ ያስመስልሀል አይደል ከአዲስ አበባ ጫካ ውስጥ የሆነ የሚጨስ ነገር አግኝተህ ከሆነ ዝም ብላቸው ቢኖርም ችግር የለውም መድስን ነው ግን የለም እኔ ጋር አሁን እኔ ያለሁበት ቦታ የለም እና አሁን ይኑሉ የምትለን ለብቻህ ነው ኤግዛክትሊ እኔና በእኔ ውስጥ ያለው እኮ የነገረኝን እኮ እየነገርኩህ ነው ሶፊ ሚገርም ነው በጣም እንደው በጣም ሚገርም ነው። ቤተሰቦችስ እንዴት ነው? ምን ይላሉ? ያዩሃል? ጠይቋል። አዎ አዎ አዎ እንደው በጣም ያስባሉ። ብርግጥ ስለኔ አታስቡ። ምን ምን የሚያሳስብ ነገር የለም። ማሱፊ ብቻ እንዴት ብዬ ላስረዳሽ ሶፊ። የት ነው ያገኘህ ግን አንተ? እኔ አሁን at this time እ ከሰዎች ኢንፎርሜሽን መውጣት እፈልጋለሁ። ሰዎች ከሰጡኝ ኢንፎርሜሽን ቸርች ውስጥ ካገኘሁት ኢንፎርሜሽን መስጅድ፣ ሰዎች እንዲህ ከተቀጠቁኝ አይነት ኢንፎርሜሽኖች ወጥቼ ነጻ መሆን አለብኝ። ነጻ ስልህ እውነቱ ምንድን ነው የሚለውን እኛ ጋር ነው መልሷለ። ሁሉ ሶፊ ጋር መልሷለ፣ ሁላችንም ጋር መልሷለ። ኢየሱስ ማን ነው? እግዚአብሔር ምንለው አለው? መለኮት ማን ነው? የት ነው ያለው? እንዴት እናገኘው? የሚለው ሀሳብ በጣም ቀላል ጥያቄ ነው። የመጀመሪያው ጥያቄ ሰው ራሱን ካወቀ በእርግጥም ፈጣሪውን ያውቃል፣ እግዚአብሔርን ያገኛል። ገባለ ሰው ፋይናሊ እግዚአብሔርን አገኘሁት። ስለ አሁን እንዳልኩ ተገለዘብኩ። እኔ ምን መሰል ኮብና እኔ አሁን ከተለያየ ሰው ጋር አውራለሁ። ምንም ችግር የለብኝም ከሰው ጋር የማውራት። አሁን እዚህ ሀገር የተለየ ሀሳብ ስታስተናግድ ለምሳሌ ችግር አለ አይሰማህም ሰው። አሁን ግን ሰው ይሰማሃል፣ ያዳምጠዋል፣ ትግባባለህ። እንዴት ነህ ደህና አደርክ ትባባላለህ። እባባላለሁ፣ በእርግጥ እባባላለሁ ግን ያው ሰዎች አንዳንዴ የአንደርስታንድ ኮ ላይ ያደርገው ይችላል። ብኮዝ የልብን ሀሳብ ስትል ለምሳሌ ኢየሱስ ክርስቶስን ሰሙት? እንዲ አልሰሙትም፣ ጭራሽ ገደሉት። ለምን? ጭራሽ ይገፉት ነበር ጭራሽ አይሰሙትም ነበር። ለምን? የልቡን ሀሳብ ይናገር ስለነበር ነው። ገባህ? የልቦ ብርሃን ይናገር ስለነበር ነው። ከሆነ ነገር የተማረውን ሳይሆን ከልቡ ውስጥ ያወቀውን ከልቡ ውስጥ የተማረውን ነገር ይናገር ስለነበር ነው። ይጠሉት ነው ይገፉት የነበረው ሰው ቀላል ነው እውነት የሚናገር ሰው ሲጀመር እኮ አይወደድም፣ ታውቃለህ። የልቡን ሀሳብ የሚናገር ሰው አዲስ ስለሚሆንበት ሰው፣ ሰው በኢንፎርሜሽን ስለተሞላ በተመሳሳይ አይነት ኢንፎርሜሽን፣ ሰው አዲሱ ነገር ሲሰመጣ ከፎል ደብሮ ይችላል፣ ላይረዳም ይችላል። ሰው ምንም ችግር የለው። እንዴ፣ ምን ውስጥ ነው የምትኖረው? ትንሽ ጎጆ ቤት አለችኝ፣ እዛ ውስጥ ነኝ። አሁን ገብቼ ነው ቻርጅ እንዳልቅብኝ ገብቼ ነው። ኦኬ፣ አሁን በቃ እየኖርክ ነው። ኤግዛክትሊ፣ ሶፊ፣ እየኖርክ ነው። አሁንማ ህይወት ውስጥ ገባውኩ፣ ከመለኮት ጋር አንድ ሆኛለሁ፣ አንድነት ውስጥ ሆኛለሁ፣ አንድነት ውስጥ ገብተናል ከምንጨ ጋር ሰው አሁን ህይወትን ጀምር ያለው አሁን እንደዚህ ፎቅ ምናምን ቢሰጡ ትኖራለ? ዛ ውስጥ ገብተ ኔቨር። ጭራሽ እኔ በጣም ብዙ እድሎች ነበሩ፣ በጣም ብዙ ነገሮች ግን አልቀበላቸውም። ድሎችንም ሁሉንም ዝቻለሁ። ቻሚ ነው በጣም እና አሁን ስታገባም እዛ ነው የምታኖራት? አዎ ካገባው ከገባዋት እዚያ መጣታለው ትኖራለች። ከኔ ጋር እንደ አጋዥ ታግዘኛለች። ከዛ ውጭ ግን በቃ አለቅ። እንደ አጋዥ አንድ ሚስት ባሏን እንደምታግዘው ታግዘኛለች፣ ሰፖርት ታደርገኛለች። ሰፖርት ታደርገኛ ስለ በሌላ በሌላ ነገር ሲያሁን ለምሳሌ እኔውን ድንቾች ተክላለው፣ ጎመን ተክላለው፣ እንደዚህ ናቹራል ነገሮችን ተክላለው። እነሱ ነው የምንመገቡ። አፕል ፕሪም፣ እንደዚህ ነገሮች ነው የምንገቡ። እና እኮ እኔ ግራ የገባኝ የት ልትኖር ነው ታዲያ? አሁን እንደዚህ ድንች ተክለ ካሮት ተክለ ዝም ብለህ መኖር፣ በቃ ዝም ብለህ እዛ ብቻ መኖር ነው። የተፈጠር ነው እኮ ለመኖር ነው የተፈጠር ነው፣ ሶፊ። ለመኖር ዝም ብለህ መኖር፣ ድንች የቀቀልክ መኖር። ኤግዛክትሊ። ሰክሰስ ለአንተ ምንድን ነው ሶፊ? ለሰዎች ስኬታው ምንድን ነው ብለህ ታስባለህ ሶፊ? እኔ አንድ ሰው የተሳካለት ሰው ማነው ነው ብለን የጠየቀኝ አንድ ሰው ተሳክቶለታል ምለው አተ፣ ከባድ ጥያቄ ነው የጠየከኝ። አንድ ሰው ተሳክቶለታል እምለው ሰው አለና፣ ዓለምን ሁሉ አትርፎ ነፍሱን ግን ቢያጎላት ምን ይጠቅመዋል ይላል። ምን ዓለምን ሁሉ አትርፎ ነፍሱን ግን ቢያጎላት ምን ይጠቅመዋል። ስለዚህ ለኔ በጣም የተሳካለት ሰው ነፍሱን ያተረፈ ኢየሱስ ክርስቶስን የህይወቱ ጌታ ገዢ፣ አዳኝ አድርጎ ስለኔ በቃ የተሰዋልኛል ስለኔ ሞተልኛል ሞቴን ሞቶልኛል እና የዘላለም ህይወት። ለዚህ ነው ዮሐንስ 3 16 ላይ አይደለም የሚናገረው በአንዱ በእግዚአብሔር ስላላመነው አሁን ተፈርዶባቸዋል ነው እና የተሳካላቸው ሰዎች በፍርድ ውስጥ የማይኖሩ ኢየሱስ ክርስቶስን በስሙ አምኑ የዘላለም ህይወት ያገኙ ሰዎች አንደኛ እና አንደኛ የተሳካላቸው ናቸው። መኪና የገዛ ሰው ሲጋጭ ይበሳጫል። ቤት የገዛ ሰው መሪ መንገድ ይሰጋል። እዚህ ዓለም ላይ የምታገኘው ነገር በሙሉ አብሮ ስጋት ይዞ ነው የሚመጣው። እንዶውም ምንም የሌለው ሰው አይተህ ከሆነ ገንዳ ጥግ የሚተኛ ሰው ገንዳ ጥግ መተኛ ጥሩ ነው እያልኩ አይደል፣ ለጥ ብሎ ይተኛል። ቁብ የለበት እድር የለበት ሰላም ነው፣ በቃ ይተኛል። እንደውም ካስፈለገ ኢቭን በሽታ ራሱ አታካ ያደርገውም። ብዙን ግን ሰው ኢየሱስ ክርስቶስን የህይወቱ አዳኝ ገዥ አድርጎ ተቀብሎ የዘላለም ህይወቱን ሴኪውር ካደረገ ከዚህ በላይ ምን የተሳካለት ሰው አለ? ምን ምን በ እና ከዚህ ውጭ አሁን እኔ የሆነን ለመናገር ይሄ ያኑሮ እግዚአብሔር ረድቷል። እንደው በጣም ጥሩ ቦታ ነው ያለው። ለምን በዚህ ላይ ግን ኢየሱስ ክርስቶስን የህይወት ጌታ አዳኝ ገዢ አድርገ ብታደረግ ለሌሎች ሰዎች ደግሞ ልክ እንደዚህ የሚጠቅም ነገር እንዲሆን። አሁን አንዳንዶች አንተን እየወሰዱ ያሉት አብዶ ነው፣ ሜንታሊ ኢል ሆኖ ነው፣ በሰው ተበድሎ ነው። የእኛ ደግሞ የእኛ እንዳሉ ኢየሱስ ጌታ ነው ድንገር እኮ የኛ የፓኪስታን ማህበረሰብ እኛ ፓኪስታኖች ጀጅመንታል ማየንድ እዚህ ድረስ ነው። በጆንያ እና ከምንበላው ሩዝ ጋር ተያይዞ ነው መሰለኝ አብሮ ምቀኝነቱም ሰውን ጀጅ ማድረግ፣ ከመጠየቅ ይልቅ እንዲህ ነው ብሎ መፈረጅ፣ ምን ሆነ ነው ብሎ ከማለት ይልቅ እንዲህ ሆኖ ነው የማለት እና በእኛ በፓኪስታን ባህል ትንሽ እቺ በጣም በቃ እና ኢትዮጵያውያን በጣም ደስ የሚሉ ናቸው እንደዚህ አይደሉም። የእኛ ግን በፓኪስታኖች ከይሄ ሩዙን እንደኛ እንደ እንጀራ የምናደርገው ነገር አለ እዚህ ሀገር እንጀራ ትሉታላችሁ ኢትዮጵያኖች፣ እንደ እንጀራ አድርገን በድንች ወጥ ነው የምንበላው። ከምግቡ ጋር ነው መሰለኝ ምቀኝነት፣ ክፋት፣ ጀጅመንታል ማይንድ፣ ሰውን በሌለበት ማዋል፣ ባልኖረበት ማኖር፣ እነዚህ እነዚህ ነገሮች ስላሉ አሁን አንተን እኔ ከአንተ ጋር ቀኑን ሙሉ ማውራት ይችላል ተግባብቼ የሚገርምህ በጂ ያርቁ አይደለም ምሰማ ለመረዳት ነው ምሰማ። እና ብዙ ሰውም አርጊመንት ውስጥ የሚገባው ሲያወራ ለመግባባት አይደለም፣ ለማሸነፍ ነው። እኔ አሁን አንተ ላይ የሆነ የበላይነት ለመውሰድ ማውራት አይጠበቅብኝም። ያንተ የግባ መጽሐፍ ቅዱስ በጣም ደስ የምትል ቃል አለች። ሰው በተረዳው መረዳት በዚያው ልክና መጠን ይመላለስ ይላል። በቃ የአንተ ዓለም ይሄ ነው የገባ ይሄ ነው። እዚች ላይ ግን አንድ ነገር ብቻ ጨምርባት፣ ኢየሱስ ክርስቶስን የህይወት ጌታ አዳኝ ገዢ አድርገህ ጨምረህባት። እንት ከዚህ በላይ ፓኪስታኖችን እኛን አትስማል። ፓኪስታን አሁን በኢንቦክስ ይሰድብሃል፣ ኮሜንት ላይ ይሰድብሃል። ፓኪስታን ማለት በቃ ገራሚ ገራሚ ፍጡር ነው። ሲሳካልህ አይወድም። ስትወፍር አንተ ስፖርት አትሰራም ይላል። ስከሳ በሽታ ይዞት ነው ይላል ስትሰጥ ሞኝ ይላል ስትነፍግ ገብጋባ ይላል ግራ እኮ ነው የሚያጋባ አይ አልፈልግም በቃ ይሄ ኮንዶሚኒየም የሚቅርብኝ ፎቅም የሚቅርብኝ ምንም የሚቅርብኝ ብለ ደግሞ ጫካ ስገባ አብዶ ነው ይላል ከጫካ ስመጣ ምን ልታደርግ መጣ ይላል ግራ እኮ ነው የሚያጋባው እኮ ብቻ ሰው ሰፈሪግ ውስጥ ነው ያለው ሶፊ ሰፈሪግ ውስጥ ነው ያለው በቃ ራሱን ራሱ አላገኘውም ሰው ክርስቲያን ሆኖ ብዙ ሰዎች ራሳቸውን ያጠፋሉ ሙስሊም ሆኖ ብዙ ሰዎች ራሳቸውን ያጠፋሉ ክርስቶስን አግኝቸዋለው የዘላለም ደስታ አግኝቻለሁ የህይወትን ውሃ ጠጥቻለሁ ብሎ ሰዎች ህይወታቸውን ያጠፋሉ ብዙ ነገር ያደርጋሉ ፖይንቱ ሶፊዬ ይሰማል አሁን ክርስቶስን ማግኘት ማለት ራሱ ምን ማለት ነው ክርስቶስን መቀበል ማለት ምን ማለት ነው እርግጠኛ ነኝ ሶፍዬ ከገባህ ጥሩ አብዛኛው ጴንጤ አልገባውም አንተ ከገባህ መልካም ክርስቶስን መቀበል ማለት አሁን የት ነው የምንቀበለው የት ነው ያለው ቦሌ ቡልቡላ እናንተ ሰፈር ነው? ቆይ ቆይ ቆይ ቆይ አሁን እየጀመረህ ነው። ቆይ አሁን እነሱ እንዳሉት እያደረገህ ነው። ተው፣ አይደለም ስማኝ። እየሱስን መቀበል ማለት ማንነትን መቀበል ማለት ነው። እኛ እኔ እየሱስን መቀበል ማለት ማንነታችንን መቀበል ማለት ነው። እኛ የረሳነው ማንነት ነበርን ሰው። እግዚአብሔር ሊያስታውሰን ስለፈለገ ክርስቶስን ሰጠ። እኛ ክርስቶስን ስንቀበል? ክርስቶስን የህይወታችን ጌታ አዳኝ ገዥ አድርገን ስንቀበል ከሞት ወደ ህይወት ከድቅድቅ ጨለማ ወደሚያስደንቅ ነ ል እሱን እኮ ነው ለዛ ነው ዛ በተረፈ ክርስቶስ መል ማለት እኮ ጴንጤ መሆን ማለት አይደለም አይደለም እንደሰልዝበመሪ የሆነ ማህበር ውስጥ ተቀላቅለ መኖር ማለት አይደለም። ሀሳቤን እንድትሰማኝ ነው ሶፊዬ፣ ሀሳቤን ለምን ስ አሁን እክ እንዳልከው ኢየሱስን መቀበል ማለት ጴንጤ መሆን ማለት አይደለም፣ ወይ ኦርቶዶክስ መሆን ማለት አይደለም፣ ወይ ሌላ ነገር መሆን ማለት አይደለም። ኢየሱስን መቀበል ማለት ፐርሰናሊቲህን ማንነትህን፣ ትክክለኛ ምንጭህን ማወቅና መቀበል ማለት ነው። ገባህ? ክርስቶስ ማለት የሰው ልጅ ውሃ ልክ ነው። ሰው በትክክለኛ መኖር ካለበት ልንክ እንደ ኢየሱስ ነው መኖር ያለበት። ገባህ? የኛ ህይወት ኢየሱስ የኖረው ህይወት ነው። ገባህ? ስለዚህ ክርስቶስን ተቀበል ሲባል ማንነትህን ተቀበል አሁን ያለው ሰፈሪንግ ውስጥ ነው። አሁን ያለው ማንነትን ረስተው ከማንነት ውጭ እየኖርክ ነው። አሁን ማንነትን ተቀበል ማለት ነው፣ ክርስቶስን ተቀበል ማለት ነው። ያን ሰው አሜን ብሎ ክርስቶስን ይቀበላል። አሁን ስለ ክርስቶስ ትነግረዋለህ። ክርስቶስ እንዲህ ነው፣ እንዲህ ነው። ሰው የክርስቶስ ማንነት ምን እንደሆነ አውቆ እንደራሱ ማንነት አድርጎ ይወስዷል። ከዚህ ያን ማንነት ለመኖር ምን ያደርጋል? ይኖራል ማለት ነው። ግባር ለዛ ነው እኮ ጳውሎስ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ሲልኮ ኑሮ ነው። ክርስቶስን መቀበል እንዳልከው መኖር ነው። ከሌላው ዓለም የተለየ አይነት ኑሮ መኖር ነው። በዚሁ ዓለም ውስጥ ሆነ ማለት ነው። ለዚህ ነው በአይምሮ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ስ ይሄ ወደ ተፈጠርክበት ማንነት ለአምላክህ እና ትክክለኛ ትክክለኛ አስተሳሰብ ነው። እና ኔ የምጋራው ነው የአንተ ሐሳብ እንጂ እንደዚህ እንዳልከው ተቀበል ስንል የሆነ እንደዚህ ፊዚካሊ የምንቀበለው ወይም ከቦሌ ነው ከምናምን እንደምንለው አድርግ ወይም ሃይማኖት አይደለም የምንቀበለው፣ የምንቀበለው ህይወት ነውለማ ወደ ከዛ ይሄ ሜንታሊ ደግሞ ትፈወሳለህ። ባይዘው ይሄ አሁን ተቀብያለሁ፣ ጌታን ተቀብያለሁ ብለህ ራሱ ጭንቅላት በጎ ህሊና ከሌለው እኔ ለመዳን እጠራጠራለሁ። እንቅርት አድርግ በጎ ህሊና ሰው ከሌለው ድኛለው፣ ድኛለው በማለት ኖ ኖ ሄል አልቀበለውም። ገባህ? ክርስቶስ የኖረው ልክ ነህ አሁን እንዳልከው ክርስቶስ የኖረው ለሌሎች መኖር ለሌሎች ራስን አሳልፈው መስጠት፣ ገባህ አይደለ አንድ ለሚጠይቅ አስር መስጠት፣ በቃ ይሄ ይሄ ጀነረስ የሆነ የላይፍ ስታይል ነው ማለት ነው። እና ስለዚህ ከዚህ አንጻር ስለሆነ እኔ አፕሪሺዬት ዩ አሁን የተናገርካት ቃል በጌታ በኢየሱስን በአንተ ላይ ትኑርብ፣ ትስራብ። በቃ የክርስቶስ ላይ እሱ ህይወት ምንም በቃ ጥያቄ የሌለው ሰዎች ሁሉ ሊኖሩት የሚገቡት ህይወት ነው። ግን ደግሞ በጣም ለብዙዎች ማስተማር የምትችል ይመስለኛል። መናቅ አለምን መናቅ ይሄ ብዙዎች ደሞ ነገ ያው አንተ አሁን ጅማሬው ላይ ስላለ ወይም ሶሻል ሚዲያ ላይ ስለመጣ በእዛው አካባቢ ራሱ ሪሃብ የምትከፍት ነው የሚመስለኝ። ብዙዎች በቃ የተጨነቁ ሰዎች ሪሃብ አድርገው አይተው ከተፈጥሮ ጋር ጊዜ አሳልፈው ከአምላካቸው ጋር ህብረት አድርገው የሚሄዱበት። ምክንያቱም ቦታው ሰፋ ያለ ነው። ስድት ተላየ ራሱ ተንፍሶ መሄድ የከተማው ጭሳጭሱ ምን ሁሉ እንጠፋላል በጣም ቆንጆ ነው ብዬ ነው የማስበው፣ እና ከዚያ አንፃር በጣም አፕሪሼት አደርጋለሁ። ኮብላዩ አዲስ አበባ በፍጹም የመምጣት ፕላን የለህም ማለት ነው? ብዙም ሀሳብ የለኝም። አፈተኛ እኔ ልምጣና እስቲ አንድ ፕሮግራም ልስራ፣ እስቲ ኑሮ ሆነም ምንንም ልስራ እስቲ። እኔ መጥቼ እኔ መጥቼ ነው እንጂ ና፣ ይቻላል ችግር የለውም ወንድም፣ በቃ በቃ፣ እኔ መጥቼ ነው እንጂ የምሰራው እራሴ መጥቼ ሰርቼ ያለበት ሁኔታ አይቼ እኔ ራሴ አንድ ሶስት ቀን ሪያብ ገብቼ እመጣለሁ። እዛው ይሄ ይሄው ራሱ ለሽ ፍራሽ እንትን ፍራሽ ምናምን እያለ መኝታ ላይ ነው አብዛኛው ኢንቨስትመንቱ ራሱ በቃ አይመቸኝ። እና አንተ እንዴት ነው ዝም ብለህ ነው ምተኛው ገብተህ ማለት? እንዴት ነው ፍራሽ ምናምን እንዴት ነው ቅጣል ቅጣል? ፍራሽ አለ፣ ፍራሽ አለ፣ ፍራሽ አለ እሺ፣ አን ፍራሽ አለኝ። አልጋ ምናምን አለው። እህ አልጋ ምናምን ነው መሬት ነው። አይ መሬት መሬት ላይ መሬት ላይ መሬት ላይ ኮ ገምጭ ያለው። እሺ፣ እንትንስ ውሃ ምናምን ሳለ ምራት ውሃ ኦሪ፣ ከተራራ ከፊት ለፊት ከተራራ ይመጣ ምንጭ አለ። እሱን ነው የምጠጣው፣ ውሃ ከምንጭ ነው የምጠጣው። ኦ ኦኬ። መኪና ያስገባል፣ ያስገባል። መኪና ያስገባል። ውሃ ለኩ፣ ግን ያው መኪና ያስገባል። እስከ ቤቴ ድረስ ያስገባል መኪና። አይ በቃ መዳረ መጣለው፣ እውነት መጣለው። እንደዛ ከሆነ መጣለው፣ እውነት አንድ ሶስት ሰው ምናምን ይዤ ክሩጅ ይመጣለው። እና ሆቴል አለ ወይስ የት ነው የምናርፈው? ሆቴልም አለ፣ እኔ ደግሞ ያዘጋጀው ውስጥ ጎጆ ቤት አለ። ጎጆ ቤት ማለት ነው፣ ጎጆ ቤት ውስጥ ነው ማርፈው። ምንም ሌሊት አውሬ ምናምን የለም፣ ምንም ችግር የለም። እንደዚህ አይነት ነገር ሰላም ነው። አይ ሁሉ ሰላም ነው። ሶፊ ረረረ ይሄንን ቦታማ አይዋለው፣ አንተ ቀርካው ምናምን ምናምን ያምራል እስቲ ያንተ ደግሞ የህይወት ፍልስፍና እስቲ በህይወት እየኖሩ አሁን አንዳንድ ሰው ይመኘዋል፣ አያደርገውም። ስለዚህ አንተ ደግሞ አድርገ ስላሳየ፣ እስቲ ያሉትን ነገሮች በደንብ መጥቼ እሰራለሁ። ናሽቱ ሲሆን ስላገኘው ስላወራው ደስ ብሎኛል። መልካም ቀን ይሁንልህ። ወደ ጉዳይ ሊሄድ ስለሆነ እሺ አባቴ፣ መልካም ቀን ይሁንልህ ሶፊ።